ይኔ ጀግና ቁራጥ ልጅ ነው ማለት ልዝቺ ነው። በቃ አሁኑ በቃ ሰው አመጣሽ፣ በሰው ሰው ዝና ነው። አንድ ዝና የሚባል ልጅ አለኛ አባት ቤተሰብ ነበረ ዝና ነው። እንዲዛ መጠሽ ይህኒ አባት ይህኒ ውድ አሁነው ሰው አመጣሽ ፖዋድ እንግዲህ አሁን ጥጉ ያዝ፣ አሁን ጥጉ ያዝ አንተ ሸለፈት። ያም በቃ ያገኘ ሰው ልወ ፒፒፒፒ እንደምትሉ አይደለም የኔ ወንድም፣ የአሁኑ ነብር መጣ። ነብር አባክያ እንደ ተወራው አይደለም፣ እንደ ሌሎቹ ቀጫጫ አይደለም። አባክያ እንደ እንቅ አርጎ ወደታች ነው የሚፈርጥልክ። ኦዮ ቸጉት ዛሬ ነው ማለት

እንደ መድኃኒት ኩኩኮ አድርጎ ነው የሚወጣው። ኩኩኮ አድርጎ ውጥት ነው የሚያርገው። ኦ ማይ ጋድ ፍቅር ዛሬ ነው፣ በቃ ዛሬ ነው ጉድሽ፣ ዛሬ ዛሬ ነው ፑአድ፣ ጉድክ ዛሬ ነው ፑአድዬ፣ ፑአድዬ፣ እንግዲህ ፑአድዬ፣ እኔ የት ነበርኩ? ነግድ ይቻለሽ፣ እንግዳ ከሆነ እንደ እንግዳ ወይ ደግሞ ሌላ ግንኙነት ካላችሁ

መጀመሪያ አነጋገረ በስነ ስራ ሲቀጥል፣ ደግሞ እሷ የምትነግርን ነገር መስማትም መታዘዝም አለብህ አለ። እሷ ፍቅር ካለ ሲጀመር እሷ በላችሁ ሰዎች በሙሉ ለጥቅማችሁ እንጂ እሷ የኔ አባትም ስምክ ማን ነው?

ሶቁሶቁችመየኔ አባት ስምክ ማን ነው? ግን እኔ እንተ ስም ልጻፈው ስምክ ማን ነው? የ የኔ ጌታ ስምክ ማን ነው? ግን እንደት አላየሁም እስካሁን የኔ አባት። ኧረ ጎን ቁጭ እንዳትበል እና አንቺ ወደዚህ የኔ ውድ የኔ ልሂል ይሄ ቅዘናሙ ጎን እንዳትቀመጭ። አይ ዘግና ነው።

የኔ ቆንጆ ይላል። ምንድነው የፈለግከው ነገር? ቃል አታውጣ፣ በኋላ ይጸጸታል እያሰብኩ አውራ ሁሌ እንደ ልጅ አትሆን እያልኩኝ ስንት ደጋግሜ እንደነገርኩ እኮ

ከው ምክንያት እኮ ነው እሱ። ስለ ልጅነቴ እየነገርሽኝ እንታንቋሸሽኝ አይደለም። ስለ እሱ ማንነት ማወቅ እፈልጋለሁ። ማነው እሱ? ያዘው አንቀው። በእናትህ ነበር ከበረ ጀመረ። በቤቷ ሆነ። እኔን ማስወጣት አትችልም

ጉል የባጤ ቁጡን እያመጣ አታውራብኝ። አንድ ሰው ባለ አንድ ሰው የሆነ ነገር ባለክ ዝም ብለህ እኮ አይችልበትም። ፍቅር ምናምን ፍቅር ይቀርሳል። ይቅሽ እኮ ነው የመጣሁት። ለምን ነው የሚያስወጣኝ እኔን? መቻ ስወጣ አላስወጣህም። እሺ አልነበርሽም። ብዙ ነገር እያለኝ ነበር። ያረካውን ነገር ከዚህ በላይ ያስደርጋል። ያንተ እነ በአንተ እነ ስለሆነማ ትክክል ነገር ነው። እያንዳንዱ ትክክል ነገር ነው የምታረገው። እንዴት እንዴት ነው ያደረገው? ትላንትና እንዴት እንዴት ነው የሆንከው? እዚህ ንገረኝ። ፍቅር ከሆስፒታል ጀመረች። ልታሱጭኝ የሞከርሽ ነበር፣ አስወጥተሽኛል። ሰላም እንደሰጠሁሽ ነው የተሰማኝ። ረፍት እንደሰጠሁሽ ነው የተሰማኝ። ሰው እንደሌለሽ አስቤ ነው የመጣሁት። ለካ አንቺ ሰው አዘጋጅ። ሁሌ እንደዚህ የምትመነጫጭቅብኝ፣ ሁሌ እንደዚህ የምትሆንብኝ ሰው የላትም። ስለዚህ የትም አትሄድም ብለህ ስለምታስብ ነው። አረ ሰው ሞልቷል፣ የኔ ቆንጆ፣ የኔ ውድ። እዛ ባስብኩ አፈቅርሻለሁ ብያለሁ እንዴ? አፈቅርሻለሁ ብለህ ኳር የሚነገርከኝ ሰው እንደዚህ እንደዚህ ብሎኝ እኔ አንተን እንደ ጎዳው ሁን ብዬ በአንተ ላይ የሆነ ነገር እንዳደረግኩኝ እንዴ? አንተ ሲጀመር ይሄ ሰሞን ያለሁበትን ሁኔታ ታውቃለህ በዚህ ሁኔታዎች ውስጥ በዚህ ድርጊቶች ስንት በቃ ምን እየሆንኩ እንደሆነ ታውቃለህ። በዛም ጊዜ አፈቅርሻለሁ ብቻ ኳል የሚተናገርከኝ ከኔ ደብቀሽ እኔ እንደዚህ አድርገሽ እኔ እንደዚህ ኮርተሽ እኔ በቃ እኔ እኔ እኔ እኔ እንዳለ ነገር እንደ ይሄ ደግሞ ፍቅር የሚገልጸው ነገር አይደለም። ገባ ብታፈቅረ ይኖረ እንደውም ያንን ነገር ሰምተህ እንዳልሰማ ሁሉ ነገር አይተህ እንዳላየ ሆነ ይሄ ነገር ሲያልፍ ምን ያቃል ይሄ ስለመሰለኝ እውነቱን የነገርኩሽ

አዎ ለአንተ መዱላ ነው የሚያስፈልገው። እኔ እንደ ሆስፒታል ተኝቼ ካላየኸኝ መታመም ፍቅር አልፈልግም። በቃ ውጣ። የሚያስበውን ነገር እኮ መናገር አይጠበቅብህም ሲጀመር። መናገር ያለብህም በሙሉ መናገር የለብህም ወይ የሆነ ነገር ብላ አስብ። እንደ ሁሉ ነገር እኮ ጊዜው አንድ አይደለም ሁሉንም በአንድ ጊዜ ሊዘርግፋ ትበል እንጂ እንዴ አይችልም። እኔን እያየህ የሆነ ነገር እያልክ ለመውጣት ሞክር። መጀመሪያ አነጋገር፣ በስነ ስርዓት ማውራት አለብ። አይችልም ደግሞ። እሷ የምትነግርን ነገር መስማትም መታዘዝም አለብ፣ አይደለም ለእሷ ፍቅር ካለ። ሲጀመር እሷን በላችሁ ምትመጡ ሰዎች በሙሉ ለጥቅማችሁ እንጂ የኔ ጌታ፣ የኔ አባት፣ ይህ እኮ የሚታወቅ ነገር ነው። ስለምን ጥቅም ነው የምትወረው? እኔ ፍቅር ጋር የመጣሁት ለጥቅም አይደለም። ወደኋላ መለስ ብለህማ ነገር ነው።

በዚህ ቤት ለስንተኛ ጊዜ እንዳስወጣሽ ታውቂያለሽ? አሁን መጫሻ ቁጣ፣ አሁን የመጫሻ ቁጣ